ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከተወዳጁ ጣቢያችን በብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን እንሆ ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመላይ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ማደርግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥና ከውጭ የያዝናቸው መረጃዎችን እንደሚከተለው እናቀርባለን። በኢትዮጵያ በየአመቱ በአማካኝ አምስት መቶ ሀያ ሺህ የሚሆኑ ሴቶች ደህንነቱ ባልተጠበቀ መልኩ ጽንስን ያቋርጣሉ ተባለ። በኢትዮጵያ ከዚህ ቀደም ለእናቶች ሞት ምክንያት የሆነውን የጽንስ ማቋረጥ አሁን ላይ መቀነስ ተችሏል ቢባልም ችግሩ ሙሉ ለሙሉ መቅረፍ ግን አልተቻለም። በፕላን ኢንተርናሽናል የኢትዮጵያ የኮሚኒኬሽን ኃላፊ ዳይሬክተር ምስክር ገበየው ለብስራት ራዲዮ እንደተናገሩት ለእናቶች ሞት 35 በመቶ ድርሻ የነበረውን ጽንስ ማቋረጥ አሁን ላይ ወደ አምስት በመቶ መቀነስም ተችሏል። በዚህም በሰባት እጥፍ ቀድሞ ከነበረው ዝቅ ማድረግ እንደተቻለ ገልጸው ይህ ትልቅ ስኬት መሆኑንም ተናግረዋል። ይሁን እንጂ ችግሩ ሙሉ ለሙሉ መቅረፍ አልተቻለ። ለጉዳዩ ትኩረት ሰጥተው መስራት እንደሚገባም ተጠቁሟል። በኢትዮጵያ በየዓመቱ በአማካኝ አምስት መቶ ሀያ ሺህ ሴቶች ደህንነቱ ባልተጠበቀ መልኩ ጽንስን እንደሚያቋርጡ የተናገሩ ዶክተር ምስክር በዚህም የተነሳ ለህልፈት የሚዳረጉ መኖራቸውንም ተናግረዋል። ንጽህናውን ባልጠበቀ ጽንስ ማቋረጥ ምክንያት ሴቶች ለኢንፌክሽን፣ ለተለያዩ ችግሮች ስለሚጋለጡ ህይወታቸውን ሊያጡ እንደሚችሉም ተናግረዋል። በመሆኑም በዚህ ሁኔታ ለህልፈት የሚዳረጉ ሴቶችን መታደግና ደህንነታቸውን መጠበቅ እንደሚያስፈልግ ተመላክቷል ስትል ቅድስት ደጀኔ ይዘግባለች። ዓለም አቀፍ የቀይ መስቀል ኮሚቴ በትግራይ የሚገኙ ተፈናቃዮች ተንቀሳቃሽ የህክምና አገልግሎት የሚያገኙበት ሁኔታ እያመቻቸ መሆኑን አስታወቀ። በትግራይ ክልል የሚገኙ ተፈናቃዮች ጉዳይ አሳሳቢ ደረጃ ላይ መድረሱ መነገሩን ተከትሎ ጣቢያችን ብስራት ራዲዮ ዓለም አቀፍ የቀይ መስቀል ኮሚቴ ለእነዚህ ተፈናቃዮች እያደረገ ያለውን ድጋፍ ለማጣረት ወደ ተቋሙ ደውሏል። የዓለም አቀፍ የቀይ መስቀል ኮሚቴ የህዝብ ግንኙነት ተቆጣጣሪ ስፔቨን እንደተናገሩት በግጭቱ ምክንያት ጉዳት ለደረሰባቸው ተፈናቃዮች በመቀሌ በቋሚነት አገልግሎት የሚሰጥ ተቋም መኖሩን ገልጸው በሽሬ ተንቀሳቅሰው ይህንን አገልግሎት የሚሰጡ ባለሙያዎች እያመቻቸ መሆኑን ከጣቢያችን ጋር በነበራቸው ቆይታም ተናግረዋል። ከዚህ በተጨማሪ የፊዚዮቴራፒ አገልግሎትና የተለያዩ እንደ ዊልቸር ያሉ የቁሳቁስ ድጋፎችን እንዲያገኙ እየተደረገም ይገኛል። ተፈናቃዮቹ ከቤተሰቦቻቸው ጋር የሚገናኙበት እንዲሁም ለጾታዊ ጥቃት የተጋለጡትም ነጻ የሕክምና አገልግሎት እንዲያገኙ መደረጉም ተገልጿል። ተቋሙ ሀያ የጤና መዋቅሮችን በሕክምና ቁሳቁሶች እየደገፈ መሆኑን የተገለጸ ሲሆን ከትግራይ ውጭ በተያያዙ አካባቢዎች ለሚገኙ ተፈናቂዎች ድጋፍ እያደረገ መሆኑን ስቲቨን እንደርሰን ጨምሮ ለጣቢያችን ተናግረዋል። ዘገባው የመባወር ቅነ ነው። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። ትራምፕ በሶሪያ ላይ ተጥሎ የነበረውን ማዕቀብ እንዲነሳ አዘዙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ እንዲነሳ የስራ አስፈጻሚ ትእዛዝን ፈርመዋል። ይህ አዋጅ ፕሬዚዳንት በሽር አልአሳድ ከስልጣን ከተወገዱ ከስድስት ወራት በኋላ በሀገሪቱ የኢንቨስትመንት በሮችን ለመክፈት ያስችላል ተብሎም ይታመናል። የትራምፕ የሰጡት አዲስ መመሪያ ለሶሪያ ልማት፣ ለመንግስትና የሀገሪቱን ማህበራዊ መዋቅር መልሶ ለመገንባት ወሳኝ በሆኑ አካላት ላይ የተጣለ ማዕቀብ እፎይታን እንደሚሰጥ የአሜሪካ የገንዘብ ሚኒስተር በወጣው መግለጫ አስታውቋል። እንደ ኢሮፓን አቆጣጠር በ2011 በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ጊዜ አንስቶ በሱሪያ መንግስት በአሜሪካ ከፍተኛ የገንዘብ ቅጣት ተጥሎም ቆይቷል። በኤክስ ላይ በተለጠፈው መግለጫው የሱሪያ የውጭ ጉዳይ ሚኒስትር አሰድ ሀሰን አልሻባኒ የትራምፕን ውሳኔ በደስታ እንደሚቀበሉ በመግለጫው ለረጅም ጊዜ ሲጠብቀው የነበረው ይህንን ማዕቀብ መነሳት የመልሶ ግንባታና የልማት በርን ይከፍታልን ብለዋል። በኢኮኖሚ ማገገሚያ ላይ ያለውን እንቅፋት በማንሳት ሀገሪቱን ለዓለም አቀፍ ማህበረሰብ ከፍ ያደርጋልም ተብሎ ይጠበቃል። የቀድሞ መንግስት የሰብአዊ መብት ረገጣ ላይ የተለያዩ ድንጋጌዎችን ያካተተ ማዕቀብ በሀገሪቱ ውስጥ የመልሶ ግንባታ ጥረቶችን አበላሽቷል። በአላሳድ ዘመን የሶሪያ ኢኮኖሚ ወደ ውድቀት አፋፍ እንዲደርስ ሲነገርም ቆይቷል። ትራምፕ በግንቦት ወር በመካከለኛው ምስራቅ ባደረጉት ጉብኝት በሶሪያ ላይ የተጣለ ማዕቀብ እንዲነሳ ቃል ገብተው እንደነበረም ይታወሳል። ዩናይትድ ስቴትስ የተረጋጋች የተዋሃደችና ከራሷና ከገሩ ሀገሮቿ ጋር ሰላም የሰፈነባት ሶሪያን ለመደገፍ ቁርጠኛ ነች ሲሉም የአሜሪካ ፕሬዚዳንት አዲስ በሰጡት መግለጫም ተናግረዋል። የዶናልድ ትራምፕ የእርዳታ ቅነሳ በ2030 በ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ ይችላል ተባለ። በላንሴት ሜዲካል ጆርናል ላይ የታተመ ጥናት በዩኤስአይዲ አይዲ የሚደገፍ መርሃ ግብር ባለፈው ሁለት አስር አመታት ውስጥ በአለም ከአንድ ሚሊዮን በላይ ሞትን መከላከል ችለዋል ያለ ሲሆን አህዙ በህጻናት ላይ ሰላሳ ሚሊዮን ሞትን ማስቀረት መቻሉን ያጠቃልላልም ተብሏል። ጥናቱ እንደሚያሳየው የዩኤስ አይዲ የገንዘብ ድጋፍ ከኤች አይቪ ኤርስ ሞት ስልሳ አምስት በመቶ ሀምሳ አንድ በመቶ ከወባና ሀምሳ በመቶ ከሌሎች የሀሩር ክፍል በሽታ ቅነሳ ጋር ይያዛልም ብሏል። ነገር ግን እየተካሄደ ያለው ከፍተኛ የ የገንዘብ ድጋፍ መቋረጥ በ2023 በሁሉም የእድሜ ክልል ውስጥ ከ14 ሚሊዮን በላይ ሰዎች ለሞት ሊዳረጉ እንደሚችሉ ተመራማሪዎች ተናግረዋል። ይህም ከአምስት አመት በታች በሆኑ ህጻናት ላይ 4.5 ሚሊዮን ሞትን ያስከትላልም ተብሏል። ከተባበሩት መንግስታት ከተመዘገቡ መዋጮዎች ቢያንስ 38 በመቶውን የምትይዘው አሜሪካ በአለም ትልቁ የሰብአዊ እርዳታ ለጋሽም ነች። ባለፈው አመት 61 ሚሊዮን ዶላር ለውጭ እርዳታ የሰጠች ሲሆን ከግማሹ በላይ የሚሆነው በዩኤስኤፍ በኩል መሆኑን የመንግስት መረጃ ያሳያል። የእኛ ግምት እንደሚያሳየው በ2025 የመጀመሪያ አጋማሽ ላይ የተዋወጀው ድንገተኛ የገንዘብ ድጎማ ቅነሳ ካልተቀየረ ተቀየረ በ2030 እጅግ በጣም አስደንጋጭ የሆነ ሞት ሊከሰት ይችላል ሲልም ጥናቱ አመላክቷል። ተመልካቾቻችን እስካሁን ስተከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከመለ ዝግጅት ክፍል ጋር ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።